ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክቡራትና ክቡራን ሣድስ ቤተሰቦቼ፣ እንግዲህ በየጊዜው በጣም የሚገራርሙ ዓለም አቀፍ መረጃዎችን እንሰማለን እናደምጣለን። እያንዳንዱን ነገር ደግሞ አሁን ዓለማችን ካለችበት አጠቃላይ አውድ አንጻር ልንመለከተው ይገባናል። ከዚህም አንጻር እንግዲህ ውድ ቤተሰቦቼ ዛሬ አሁን የሰማነው ዜና በጣም ከበድ ይላል በተለይ የሶስተኛው የዓለም ጦርነት አንዱ አካል ሊሆን እንደሚችል በግልጽ ፕሬዲክት ከሚደረጉ ነገሮች መካከል አንደኛው የህንድና የፓኪስታን ጦርነት እንዳይጀምር ከፍተኛ ስጋት አለ። በዚህ ስጋት መካከል ዛሬ ህንድ ወደ ፓኪስታን ድንበር ዘልቃ ገብታ ጥቃት ፈጽማለች። ጥቃት ፈጽምኩኝ ያለችባቸው ቦታዎች በጠቅላላ ውዝግብ ያለባቸው ቦታዎች ናቸው። ቀላል የሚባሉ አይደሉም። በጣም ግዙፍ ሚሳኤሎችን ነው ወደ ፓኪስታን ድንበር አሳልፋ እንደለቀቀችው ይሄ ነገር ደግሞ በፓኪስታንና በህንድ መካከል ለረጅም ጊዜ ዘልቆ የቆየውን በየጊዜው የሚያገረሸውን አሁን ግን ባለበት ሁኔታ አለም አቀፍ ፖለቲካውን ሊያጦዝ በሚችል ደረጃ ላይ ያለውን ጉዳይ የሚያፋፍም ሊሆን እንደሚችል እየተነገረ ይገኛል። ሁለቱም ሀገራት እንግዲህ እንደሚታወቀው የኒዩክሊየር ጦር መሳሪያ ተሸካሚ ሀገራት ናቸው። ሁለቱም በእጃቸው ላይ የኒዩክሊየር ጦር መሳሪያዎች ያሏቸው። እንደሚታወቀው የፓኪስታን ጦር ደግሞ ከፍተኛ የሆነ ወታደራዊ አቅም በዓለም ላይ ካላቸው መካከል የሚገኝ ነው። በዚህም የተነሳ በሁለቱ ሀገራት መካከል እንደዚህ ነገር እንዳይከሰት ከፍተኛ ጥረት ሲደረግ የቆየው ነገር ተደርምሷል። በዚህ መሰረት ዓለማችን ሌላኛውን የጦርነት ግንባር ከፍታለች ማለት ነው። ሶስተኛውን ዓለም ጦርነት ሊያፋፍሙ ከሚችሉት ነገሮች መካከል አንዱ የሆነው ጦርነት ጀምሯል። እንግዲህ ምን ማለት ነው? የዚህ ጦርነት አንድምታ በተለይ በሶስተኛው ዓለም ጦርነት ላይ የዚህ እጅና ክንድ ምን ይመስላል የሚለውን ነገር ማየት በጣም ያስፈልጋል። ከዛ በፊት እንግዲህ የሚታወቀው ይሄ ግጭት እንዴት ሊከሰት ቻለ? የሚለው የመጨረሻው ሊታወስ የሚገባው፣ ከዛ ወደ ኋላ እንመልሳለን። ይሄ ግጭት እንግዲህ በቅርቡ በህንድ ላይ ተፈጽሞ የነበረ የሽብር ጥቃት አለ እንደምታስታውሱት። ያ የሽብር ጥቃት በህንድ 26 የሚጠጉ ሰዎችን ገድሏል። እኒህ 26 የሚጠጉ የሞቱት ሰዎች አብዛኛዎቹ ቱሪስቶች ናቸው። እነዚህ ቱሪስቶችን በተመለከተ ደግሞ በሀገሪቱ ውስጥ ከፍተኛ ህንድ ዶላር ከምታገኝባቸው አቅሞቿ መካከል አንደኛው የቱሪዝም ኃይል እንደሆነ ይታወቃል። ስለዚህ ሆን ተብሎ የተደረገው የህንድን የቱሪዝም ትረስት ለማበላሸት የተደረገ ነው በሚል በህንድ በሀገሪቱ ውስጥ ከፍተኛ የተቃዋሚ ቡድኖች ሁሉ ሳይቀር ይህንን ግፊት ሲያደርጉ ቆይተዋል። ሃያ ስድስት ሰዎች መሞታቸው ብቻ ሳይሆን ቀጥሎ ያለው የህንድን ዕጣ ፈንታ ይወስነዋል የሚል በጣም አደገኛ ቁጣ ህንድ ውስጥ ተቀስቅሶ ቆይተዋል። በዚህ መሰረት ፕራይም ሚኒስተር ሞዲ ሲያስፈራሩ ቆይተው ነበር። ጦርነቱ ሊያቀዛቅዙት ይችላሉ ተብሎ ሲጠበቅም ነበር። ነገር ግን ከፍተኛ የሆኑ የህንድ ፖለቲከኞች ተቃዋሚዎች ሁሉ ሳይቀር ይሄንን ህንድ ካልተበቀለች ከዚህ በኋላ አቅም የሌለን ህዝቦችና መንግስት ነው ያለን የሚል በህንዱ ሲደረጉ በጣም ከባድ ቀስቀሳዎች ነበሩ ማለት ነው። በዚህም የተነሳ የህንድ ጦር ኃይል በዚችው ሀገር በፓኪስታን ላይ ጥቃት ፈጽመዋል። እንግዲህ ፓኪስታን ከ250 የኒውክሌር ጦር መሳሪያዎች በላይ እንዳላት የሚታወቅ ሀገር ናት። በሁለቱ ሀገራት መካከል ያለ ግጭት እየጨመረ ከመጣ ፓኪስታን እንዳለችው የኒውክሌር ጦር መሳሪያ የምትጠቀምበት አጋጣሚ ወይም አቅም አለ የሚል ሰሞኑን በግልጽ አሳውቀዋል። ይሄ የኒውክሌር ጦር መሳሪያ ልቀት ከተፈጸመ ከ100 እስከ 125 ሚሊየን ሰዎችን በአንዴ ሊጨርስ የሚችል አደገኛ ጥቃት ሊሆን እንደሚችል ይታወቃል። ህንድም ለዚህ አጸፋዋን መስጠቷ አይቀርም። ስለዚህ በዚህ የተነሳ የሶስተኛው የዓለም ጦርነት ልክ ፌስታል ተቀዶ እህል እና ወይም ጥራጥሬ መቋጠር እንዳልቻለ በየቦታው እንደሚንጠባጠብ ዓለማችን ግራ የተጋባችበት ጊዜ ላይ ነው ያለችው። ስለዚህ ይህንን የሚያሳይ እንደሆነበት በትክክል እናያለን። እንደምናውቀው እንግዲህ ፓኪስታን በዓለማችን በጣም ግዙፍ የሚባል የጦር አቅም ካላቸው ሀገራት መካከል የምትመደብ ናት። ምናልባትም ከ560 ሺህ አክቲቭ ዲዩቲ ፐርሶኔል ያሏት ናት ከ550ሺህ ደግሞ ተጠባባቂ ወታደሮች አሏት። እንደገና ከ185ሺህ በላይ ብሔራዊ ጋርድስ የሚባሉ አሏት። እንደሚታወቀው ፓኪስታን በዓለማችን በእስልምና እምነት ተከታዮች ቁጥር በብዛት የሚገኙባት በሚባል በዓለም በግንባር ቀደምነት የምትሰለፍ ሀገር እንደሆነ ትታወቃለች። አብዛኛው የሙስሊም ማህበረሰብ ያለበት ነው የሚሆነው። እንግዲህ ፓኪስታን በኮንስቲትዩሽኗንም ጭምር በህገ መንግስቷም ጭምር በጣም ጠንካራ የሆነ የእስልምና ከልቸር ትራዲሽን ውስጧ ያካተተች ሀገር ናት። በሁለቱ ሀገራት መካከል ለረጅም ጊዜ በፓኪስታንና በህንድ መካከል ያለው ለረጅም ጊዜ የተሰለፈው ወይም ደግሞ የቆየው ችግር መሰረትም የሚያደርገው ከዚህ ኔቸሯ ነው ከዚህ ባህሪዋ ነው። ከፓኪስታን እንደሚታወቀው ፓኪስታንንም ህንድንም ጠቅላላ ትገዛ የነበረችው ዩናይትድ ኪንግደም ነበረች። ነገር ግን የዩናይትድ ኪንግደም ሁለቱንም ሀገራት ለቃ በወጣችበት ሰዓት ላይ በሁለቱ ሀገራት መካከል ያለመስማማት የተፈጠረባቸው ጉዳዮች ከዛ እንደሚጀምሩ ይታወቃል። በዚህም የተነሳ እንግዲህ የፓኪስታን ጠይቃ የነበረው የመጀመሪያው ጥያቄ በህንድና በፓኪስታን መካከል የሁሉንም የሙስሊም ሊግ ኦል ኢንዲያ ሙስሊም ሊግ የተባለ አንድ በ1906 ተቋቁሞ የነበረ ኦልሞስት ንቅናቄ ነበር። የዛ ንቅናቄ አካል የሆነውን እንግዲህ ይህንን የፓኪስታንን ክፍል ወደ ህንድ ጠቅልሎ ከህንድ ሳትገነጠል ነገር ግን የህንድ ማጆሪቲ ያሉባት የሙስሊም ማጆሪቲ እንዳለባቸው የህንድ አንዲት ክፍል እውቅና እንዲሰጣቸው ፖለቲካሊ በጣም ዶሚኔት የሚያደርግ የፖለቲካ አቅብ ይዞ ሊመጣ ይችላል፣ በሚል ህንዳውያን በወቅቱ የነበሩ ፖለቲከኞች ባለመቀበላቸው የተነሳ የተገነጠለችና የወጣች ሀገር ናት። በዚህም የተነሳ በ1947 እንግዲህ ያው ራሷን ችላ ከቀኝ ግዛት ነጻ ከወጣች ጊዜ በኋላ ብዙም ሳይቆይ የህንድና ፓኪስታን ተለያይተዋል። በተለያዩባቸው ሰዓቶች ላይ ግን የተከሰተው ነገር እስካሁን ድረስ ዋጋ የሚያስከፍል ነገር ነው። ይኸውም የካሽሚር ግዛትን ይመለከታል። ካሽሚር በጣም ሪቸስት ከሚባሉ ግዛቶች መካከል አንዱ ነው። እንግዲህ እንደሚታወቀው በዚህ ስፍራ ላይ ካሽሚር በህንድም በቻይናም በዚችው በፓኪስታን የሚዋሰን እንደሆነ ይታወቃል። በፓኪስታንና በህንድ መካከል ይህንን የካሽሚር ግዛትን ተመልክቶ ያለው ስጣ ገባ። የኔ ነው፣ ያንተ አይደለም፣ ያንቺ አይደለም። እንደዚህ አይነት ገባዎች ረጅም ጊዜ ቆይተዋል። በህንድ እና በቻይና መካከል ተመሳሳይ ሲኪም በሚባለው እና መሰል ቦታዎች ላይ ተመሳሳይ ውዝግቦች እንዳሉ ይታወቃል። እሱ ብቻ አይደለም፣ ሌሎችም ቦታዎች አሉ። እንግዲህ ያው ፓኪስታን የያዘቻቸው በኢስት ፓኪስታን የሚባልም ሌላ ቦታ አለ። ብቻ በዛ ቦታ ላይ በጣም ከፍባድ ውዝግቦች እንዳሉ ይታወቃል። ካሽሚር ላይ ተመልክቶ ያለውን ነገር ደግሞ ያው ካሽሚርን ብቻ አይደለም ጃሙ የሚባለውንም ካሽሚር ጃሙ የሚባለው ያ ስፍራ ህንድ ኦልሞስት የተቆጣጠረችው ቦታ ነው። ይሄ እንግዲህ የብሪቲሽ ኢስት ኢንዲያን ካምፓኒ የሚባል ተቋም ከ1846 እስከ 1858 ከዛም በኋላም ደግሞ በተለያየ መልኩ ይዞት የነበረ ቦታ እንደሆነ ይታወቃል። እና ከቅኝ ግዛት መገንጠል በኋላ ከመለያየት በኋላ በህንድ ፓርቲሽን ኦፍ ኢንዲያን 1947 በሚባለው አካሄድ መሰረት ኦልሞስት በህንድ ተጽዕኖ ስር ያለ ቦታ እንደሆነ ይታወቃል። ስለዚህ ይህን መሰረት ተደርጎ እንግዲህ በህንድና በፓኪስታን መካከል ውዝግብ የተነሳበትን ይህን ስፍራ ተመልክቶ በየጊዜው በጣም አስጊ ጦርነቶች ተከናውነዋል። ከ1947 እስከ 1948 ለ1 ዓመት ያክል በህንድና በፓኪስታን መካከል በዚህ ዙሪያ ላይ በዚህ ቦታ ላይ ጦርነት ተደርጓል። ከዛም በህንድና በፓኪስታን አሁንም በ1965 ዓመተ ምህረት በዚሁ ስፍራ ላይ አደገኛ ጦርነት ተከናውኖ እንደነበረ እና በጣም ብዙ ሰዎች ሞተው እንደነበረ የሚታወቅ ጦርነት አለ። ከዛም በ1971 እንደገና ጦርነቱ አገረሸ። ስለዚህ በህንድና በፓኪስታን መካከል በካሽሚር እና በጃሙ መካከል ባሉ ቦታዎች ላይ መሰረት ተደርጎ ይሄ ጦርነት በ1971 እንደገና ተቀሰቀሰ። ይህም ቦታም ተመልክቶ አሁንም በጣም ብዙ የተካተቱ ሀገራት ነበሩ። ከነዚህ መካከል ባንግላዴሽ የዚህ ክፍል የዚህ ጦርነት አካል ሆና እንደነበር ይታወቃል። እንግዲህ በዚሁ ስፍራ ላይ በጣም ብዙ ስደትና ሞት ሆኖ ነበር። ከ10 ሚሊየን በላይ ቤንጋሊዝ የሚባሉት የምስራቅ ፓኪስታን ነዋሪዎች ከፍተኛ ስደት እና ሞት እንግልት ተደርጎባቸው የነበረበት ጦርነት ይታወሳል። በ1971 የነበረ ነው። ከዛ ካርጊል የሚባል ጦርነት እንደገና በ1999 በህንድና በፓኪስታን መካከል ካርጊል ዋር ይባላል። በዚህ ቦታ እንደገና ተመሳሳይ ጦርነት ተከናወነ። ይሄ ስፍራ እንግዲህ አሁንም የግጭት ስፍራ ከነበሩ ቦታዎች መካከል አንዱ ነው። አሁንም ድረስ ይሄ አስጊ የሚባል ቦታ እንደሆነ ይታወቃል። ከዛም በኋላም ደግሞ በጣም የተለያዩ ሪጂናል አካባቢ ጦርነቶች በስፋት ተከናውነዋል። በህንድ እና በፓኪስታን መካከል በጣም የሚገርም አይነት የህዝብ ኪሳራ፣ የንብረት ውድመት፣ ጦርነቱ መቼም ብዙ ዋጋ ያስከፈለ ነገር እንዳለው ይታወቃል። በነዚህ መካከል እንግዲህ የሚደረጉ ጦርነቶችን ተመልክቶ ሰላም ለማምጣት በብዙ ጥረት ተደርገዋል። ነገር ግን አሁን በቅርቡ ደግሞ ከዚህ ከፓኪስታን አክራሪ ከሚባሉ አካላት ወደ ህንድ ጥቃት ተፈጽሞ በዚሁ ስፍራ አካባቢ ማለት ነው። ጥቃት ተፈጽሞ በካሽሚር አካባቢ ላይ ለሆነው ውድመት በጣም ብዙ ሰዎች ተገለዋል። ይሄ ህንድ በምታስተዳድርበት የካሽሚር ግዛት ውስጥ ተከናውኖ የነበረው የአሸባሪው ጥቃት አብዛኛው ቱሪስቶችን ገሎ እንደነበር ይታወቃል። ስለዚህ ለዚህ ጦርነት የሚሆነውን አጸፋ ህንድ መልስ ያለው ብላ ስትል ስትዝት ቆይታ ነበረ። ስለዚህ ዛሬ ይሄንን ነገር ከውነዋለች። ለዚህ ደግሞ የፓኪስታን አጽፋ ምን ሊሆን ይችላል የሚለውን ነገር በትክክል ማወቅ ያስፈልጋል። ፓኪስታን በጦርም በተፈጥሯቸውም እንደዚሁ ቆራጥ አቋም ያላቸው ህዝቦች ናቸው። ስለዚህ ይህን ጦርነት እንደቀላል አዩትም። በግልጽም እንደተናገሩት ህንድ ለዚህ የሚሆን አጽፋ ምቱን ሳታገኝ አትቀራትም የሚል ዛቻ ከሚሊተሪው ከፓኪስታን ሚሊተሪ ዛሬ ተሰምተዋል። ስለዚህ በዚህ ውስጥ የሚያሰጋው ነገር ዓለም በየቦታው ላይ እየተቦተረፈች በጦርነት በእጅጉ ዋጋ እየከፈለች ያለችበት ጊዜ ላይ አሁንም በዚህ ስፍራ ላይ የዓለምን ጦርነት ሊቀሰቅስ የሚችል ነገር መከሰቱ ዓለም በምን ዳኝነት ነገሮቿ ሊስተካከልላት እንደሚችል ያልታወቀ ሁኔታ ውስጥ ገብታለች። በየስፍራው እንደዚህ አይነት ነገሮች እየፈነዱ ያሉባት ይህች ምድር ቀጣይ እጣ ፈንታዋ ምን እንደሆነ ግራ የሚያጋባ ነገር የሚስተዋልባት እንደሆነች እናያለን። እንግዲህ በዓለም ጦርነት ላይ ብዙ ከሚታሰቡ ነገሮች መካከል አንዱ በዚህ ስፍራ ላይ የሚደረገውን ጦርነት በሁሉም ቦታ ላይ ያሉ የፖለቲካ ተመሳሳይ አስተላለፎችን መሰረት ተደርጎ ሊከሰት እንደሚችል ይታወቃል። ለምሳሌ ከሰሞኑ ህንድ ከእንግሊዝ ጋር ከፍተኛ በታሪኳ ህንድ አይታ የማታውቀውን የኢኮኖሚ ስምምነት ከእንግሊዝ ጋር አድርጋለች። እንግሊዝ ደግሞ እንደሚታወቀው ምዕራባውያኑ በፕሬዚዳንት ትራምፕ የኢኮኖሚ ፖሊሲ ውስጥ ወድቀዋል። እንደገናም ደግሞ በዩክሬን እና በሩሲያ መካከል ባለው ጦርነት ውጥረት ውስጥ ነው ያሉት። ስለዚህ የኢኮኖሚ መቀዛቀዝ በጣም በእጅጉ በምዕራባውያን ላይ የጎላ የመጣበት ጊዜ ነው። ስለዚህ ይሄንን ስምምነት ከህንድ ጋር በሚያደርጉበት ሰዓት ላይ ፓኪስታኖች ጋር ያላቸውን የህንዶች ጥላቻን መሰረት አድርገው ለምሳሌ ነው ያልኳቸው የእንግሊዝ መንግስት ከሰሞኑ በግልጽ ያወጣው ነገር አለ። በተለይ የቪዛ ማጥበቂያ ስርዓቶችን አውጥቷል። ስለዚህም ቪዛ ላይ ከፍተኛ ክልከላ ካደረገባቸው አገራት መካከል አንዷ ፓኪስታን ሆናለች። ይሄ ምናልባትም አሁን ህንድ እንደዚህ አይነት ዲል ለማድረግ ከእንግሊዝ ጋር የለችበት ርቀት ፓኪስታን በእንግሊዝ ውስጥ አቅም እንዳይኖራት ለማድረግ እንደሰራች ይታያል። ስለዚህ የዚህ ጦርነት ትልቁ አካል አሁን በፓኪስታንና በህንድ መካከል ያለው ትልቁ አካል እንደሚታወቀው በምዕራብ ኤዥያ ወይም ዌስት ኤዥያ አካባቢ ላይ ከዛም አልፎ ደግሞ በዓለም የተለያዩ ክፍሎች ላይ የጦርነት መሳሳብ ሂደቱን በእጅጉ ሊያቀላጥፍ የሚችል ነገር እንዳለበት የሚያሳየውን ነገር ያሳየናል። በዚህም የተነሳ ለምሳሌ ፓኪስታን በጣም በቅርብ የምትጠቀማቸውን እንደ ኢራን ያሉ ጎረቤቶቿን መጠቀሙ አይቀርም። ኢራን ደግሞ እንደሚታወቀው አሁን ከአሜሪካዎቹ ጋር ያለችበት ከፍተኛ ችግር በግልጽ ይታያል። ከምዕራባውያን ጋር ያላት ችግር ይታያል። ፓኪስታን እንዲሁ ሙስሊም ሀገር በመሆኗ የተነሳ በምዕራባውያን ዘንድ ያላት ተቀባይነት እንደ ህንድ አይደለም። ስለዚህ በዚህ የተነሳ ግፊዎች አሉ። በጣም ብዙ ኢፌክቲቭ ፓኪስታን እንዳትሆን እየተሰሩ ያሉ ነገሮች፣ በፓኪስታንና በምዕራባውያን መካከል ያለ ደስ የማይል አሰላለፍ አለ። በዚህም የተነሳ እንግዲህ በከፍተኛ ደረጃ የግድ በተለይ አሁን ህንድ እየሄደች ያለችበት የኢኮኖሚ ፖሊሲ ምዕራባውያንን የሚስብ ነው። በዚህም የተነሳ እንግዲህ ከምዕራባውያን ጋር ያላት የኢኮኖሚና ፖለቲካል ግንኙነቶች ፓኪስታንን ሊያስደስታት አይችልም። ስለዚህ ፓኪስታን ልትሰለፍ የምትችለው ከነኢራን ጎን ወይም ጎረቤቷ ናት ኢራን፣ እንደሚታወቀው ከኢራን ጎን መሳለፉ አይቀርም። በዚህም አስተላለፍ የተነሳ ደግሞ የሚመጣው እዛው ከኢራን ከአሜሪካ፣ ከሌሎች አረብ ሀገራት ጋርም ጭምር ያለው የፖለቲካ አለመስማማትና ውጥረት አካባቢውን አሁንም ለላቀ የዓለም ጦርነት መሳሳቢያ ስፍራ ሊያደርገው እንደሚችል የሚያሳየውን ነገር በግልጽ እንመለከታለን። እንግዲህ ፓኪስታን እንደሚታወቀው በተለይ ሰከንድ ላርጀስት ሙስሊም ፖፕሌሽን በሚል በዓለማችን ግዙፍ የእስልምና እምነት ተከታዮች ያሉባት ሀገር በመባል ከሚታወቁት መካከል የምትገኝናት። ከ241.5 ሚሊዮን በላይ ህዝብ አላት። የኢትዮጵያን ሁለት እጥፍ ያክል ህዝብ ቁጥር ያላት ሀገር ናት። የዓለማችን ስራ ሶስተኛው በጣም ትልቅ ግዛት ያላት ሀገር ተብላ ነው የምትታወቀው። ፓኪስታን በአረቢያ ባህር ትዋሰናለች፣ በደቡብ በኩል በኦማን ገልፍ ኦፍ ኦማን፣ የኦማን ሰርጥ ውስጥም እንደገና በደቡብ ምዕራብ ክፍለ አካይ ትዋሰናለች። በሌሎች አይዝላንዶች ያሉ የሚያዋስኗት እንደሰር ክሪክ አይነቶች ማለት ነው። ከዛ ውጪ በጣም ረጅም ግዛት የምትካፈለው ከህንድ ጋር ነው። አፍጋኒስታን በምዕራብ አቅጣጫ ትዋሰናታለች ፓኪስታንን። ኢራን በደቡብ ምዕራብ ክፍል አካባቢ ፓኪስታንን ትዋሰናታለች። ቻይና እንደገና በሰሜን ምስራቅ አካባቢ ትዋሰናት አለች ሌላው ደግሞ በኦማን ገልፎፍ ኦማን በጣም ወሳኝ የሚባል ቦታ ነው። በዛም አቅጣጫ ላይ እንግዲህ ከፍተኛ ተጽዕኖ ያለበት ቦታ ነው። ይሄ ቦታ እንደሚታወቀው እንግዲህ ዩናይት አረብ ኤሜሬትስን ጨምሮ ማለት ነው። ይህም ቦታ በከፍተኛ ሁኔታ የሚያዩት ኮሪደር ነው። ታጃኪስታን እንደገና ደግሞ በጣም አንዲት ሰርጥ በሆነች ቦታ በሰሜን ምዕራብ አቅጣጫ እንደዚሁ ትዋሰናለች። የአፍጋኒስታን ቀጭን ዋካን ኮሪደር የሚባልም ስፍራ አለ። ይሄም ፓኪስታን ያዋስናታል። ስለዚህ ፓኪስታን ተወደደም ተጠላ በዓለማችን ላይ በጣም ስትራቴጂክ ከሚባሉት ቦታዎች መካከል አንዷ ናት። አሁን ባለው የዓለም ጦርነት ውስጥ አለመካተት እማትችል አገር ናት። አልካተትም ብላ ብትልም አትችልም። እንደሚታወቀው በህንድና በቻይና መካከል የፖለቲካ አለመስማማት አለ፣ የኢኮኖሚ ፍትጌ አለ። ይባስ ብሎ እንግዲህ ፕሬዚዳንት ትራምፕ ባወጡት ፖሊሲዎች መካከል ትልቁን ጉዳት የደረሰባት አንደኛዋ ቻይና ናት። ህንድ ደግሞ ከቻይና ለቀው እንግዲህ ከቻይና ለቀው የወጡ የአሜሪካ ለምሳሌ እንደ አፕል ስልክ ማምረቻ ተቋማቶቿን በጠቅላላ ሰብስባ ህንድ ከአሜሪካ ተረክባለች። በዚህም የተነሳ በህንድ እና በቻይና መካከል አለመስማማቶች አሉ። እንግዲህ በቻይና እና በህንድ መካከል እንደገና በካሽሚር ግዛቶች ድንበርተኛ ቦታዎች በፓኪስታን እና በህንድ መካከል ያለውን ጦርነት ሊያግዝ የሚችል የቻይና እገዛ ለዚቹ ለፓኪስታን ሊሰጥ የሚችልበትን በር እንደሚከፍት ይታወቃል። በዚህም የተነሳ በእነዚህ ሀገራት መካከል ያለው ፖለቲካል አለመስማማት አደገኛ ስፍራውን ወደማያበራ ጦርነት ሊከተው እንደሚችል ይነገራል። እነዚህ የኒኩሌ ጦር መሳሪያ ተሸካሚ ሀገራት በዚህኛውን በዛኛው መልኩ ጦርነቱን እያፋፋሙት የሚቀጥሉ ከሆነ አለም ለሶስተኛው ዓለም ጦርነት ልትቆጣጠረው የማትችለው ሌላ ችግር ተከታትሎ ይመጣባታል። እንደሚታወቀው ህንድና ህንድ አሜሪካዎቹ ከህንድና ከፓኪስታን እገዛ የሚያደርጉት ለህንድ ነው። በዚህም የተነሳ እንግዲህ በሁለቱ ህዝቦች መካከል ያለ መስማማት ነገርን፣ ምክንያቱም ሙስሊም ማህበረሰብ የሚበዛበት ነው፣ ያለ መስማማት ነገራቸውን ይለጥጠዋል። ፕሬዚዳንት ትራምፕ እንዲሁ በተፈጥሮ ደግሞ ሙስሊም ጠልነት፣ ጥቁር ጠልነት ያለበት ሰው ነው። በዚህም የተነሳ ፓኪስታንን ከሚያግዘው ይልቅ ህንድን ማገዙ አይቀርም። ህንድ በዚህ እገዛዋ ደግሞ ህንድ በማግኘቷ ፓኪስታን ከነ ኢራን እገዛ ላገኝ ብላ መሰለፈው አይቀርም። በዚህም የተነሳ የሶስተኛውን ዓለም ጦርነት የማጋገሚያ ስፍራ ሆኖ ሊቀጥል እንደሚችል በግልጽ እናያለን። ያ ስፍራ እንግዲህ በትንቢተ ሕዝቅኤል ምዕራፍ 38 ላይ በግልጽ የተቀመጠ ስፍራ ነው። ስለዚህ የሶስተኛው ዓለም ጦርነት አንዱ ግዙፍ ግጭት መቀስቀሻውን ነገር ዲያብሎስ የቀሰቀሰበት ህዝብ ከህዝብ እንዲገዳደል መንግስት በመንግስት ላይ እንዲነሳ ከሚያደርግበት መንገዶች መካከል አንዱ የህንድና የፓኪስታን ይሄ ጉዳይ እንደ ቀላል ሊታይ እንደማይችል ውድ ቤተሰቦቼ ላሳስባችሁ እወዳለሁ። ዘመኑን ዋጁት። በየዘመኑ በሚከናወኑ ነገሮች በጠቅላላ ልባችሁን እያተጋችሁ ልትጸልዩ ልትነቁ እንደሚገባችሁ ላሳስብ ወዳለው። ምክንያቱም አለማችን በፍጹም ልትረጋጋ እንደማስችል የሚያሳዩ ምልክቶችን እየተከታተልን እኛ ደግሞ ዘመንን እየዋጀን በእግዚአብሔር ፊት እንድንጸልይ እንድንጾም እንድንተጋ ይሄ መልእክታችን ትልቅ ጥቁማ ይሰጣል። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ እውቀት ታላቁ እግዚአብሔር እንታከብራለች ለዓለማችን ለህዝባችን ለአማኙ ማህበረሰብ ቸር ያሰማለን። እውቀት ታላቁ እግዚአብሔርን ታከብራለች። በዐቢይ ይልማ ሚዲያ ተዘጋጅቶ ይቀርብልታል። ሳድስ!